ከሆነ ሲሪሱ ነ አውራን ልጅቷ ፎቶ ምናምን ካለ አሳየን፣ ስልኳ ካለ ደግሞ ደውለን እናውራለን እንጂ አሁን ሰው ፍቅር መታደል ነው። መፈቀር ጸጋ ነው። ፍቅር እግዚአብሔር የሰጠን ንጹህ ስጦታ ነው። ፍቅርን በትክክለኛው መንገድ እንጠቀምበት። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ለይን በያላችሁበት አለም ዳርቻ ሰላማችሁ እንግዲህ ጨረቃዎቻችን ጠፉ ብዬ ተስፋ ቆርጬ በቃ ለተኛ በቃ ደህና ደሩ ብዬ ለተኛ ነበረ፣ ግን ደግሞ አመሻሽተው በቃ ሰዓት ያረ ሰዓት ከሄደ በኋላ ተከስተዋል እና ደስ ብሎኛል ስለመጣችሁ ስላዩዋችሁ። ቀራችሁ ብዬ ተስፋ ቆርጬ ለተኛ ስል መምጣታችሁ በጣም ነው ደስ ያለኝ፣ የኔ ጨረቃዎች፣ የኔ ምርጦች። እንደውም በጣም ደብሮኝ ነበረ በቃ ጥፍት ሲሉ ምክንያቱም ቀን ላይ ደግሞ አንዳንድ ነገሮች አይምዬ ፖስት እያደረግሽ ነበር። እን በቃ በተለይ ደግሞ ሲያመሹ የለለ ነበረ የሌለ በቃ ቴር ልቆብ ነበረ። እግዚአብሔር ይመስገን ፈጣሪ ይመስገን። እንኳንም መጣችሁልን ለዛውም ደግሞ በሳቅ በፈገግታ በጨዋታ ነው የመጡትና በጣም ደስ የሚል ምሽት ነበረ ዛሬ በፍፄ ቤት ፍጻችን፣ እንግዲህ አንተ በጣም በጣም ተንኮሉ እየተማርክ ነው። በጣም ትናንትና ሀይሚ ናጨለላች፣ ለሁለት ሀይሚዬ ናጨለላችኋት ነበረ። ዛሬ ደግሞ ፍፄ ያው ተበቀለላት ነው የሚባለው። ተበቀለላት ግን ምን መበቀል አይባልም፣ ሁለቱንም ነው እና። ዛሬ እንግዲህ ፍፄ በፍፄ ቤት ነው የመጡት። ፍፄ ቤት ደግሞ ፍፄ አዲስ ነገር ይዞ ነው የመጣው። ምንድን ነው እሱ? እንግዲህ ፍቅር ይዞኛል ነው። ፍቅር ይዞኛል እና ልጅቷን በግድም ቢሆን በውድም ቢሆን ልጅቷን አሳምናችሁ በቃ እንድታገናኙ እንድታናግሩልኝ እፈልጋለሁ። እንድታመጧት በቃ

በትክክለኛው መንገድ ካልሄደ ወይም ደግሞ የምናፈቅረውን ሰው ትክክለኛውን ሰው ለእኛ የሚሆነንን ወይም ደግሞ እናገኘዋለን ብለን ያላሰብነውን ሰው ካልሆነ ወይም ደግሞ እኛን የሚያፈቅረንን ሰው ካልሆነ ፍቅር እውነትን መጋኛ እንደሆነ ልነግራችሁ እወዳለሁ። አሁን ላይ ፍቅር ማለት ፍቅር መጋኛ፣ እንደዛ ነው የምለው። በቃ ነቀርሳ መጋኛ ነው ምናምን ነው የምለው። እና ያው አንዳንዴ ካሳለፋችሁት ህይወት ተነስታችሁ ነው ግን ፍቅር ደግሞ የለም አይባልም። በዚህ ሰዓት እኔ ፍቅር የለም ማለት አልችልም። ፍቅር አለ፣ ፍቅር በትክክል አለ። ግን እሳ ምንድነው የሌለው ሰው ግን የለም። በዚህ ሰዓት በተለይ ሰው የለም፣ ቤተሰቦች፣ ሰው በጣም ጠፍቷል። በቃ ፍቅርን መነገጃ፣ ፍቅርን መጫወቻ፣ ፍቅርን ማስመሰያ አድርገውታል ብዙዎችና ለው ትክክለኛው ፍቅር አለ ብዬ ፍቅር ቢኖርም ሰው ግን ጠፍቷል ና ለዛም ነው ፍቅር አለ፣ ሰው የለም ያልኩበት። በቃ ፍቅርን እያስመሰሉበት ነው። ታስታውሱ ከሆነ ሀይሚያን ጊዜ ሐዋሳ ፍቅር አለቀሰ ከሚለው ግጥም ጋር እያይዛ የሆነ ግጥም ገጥማለች። በጣም የሚገርም ግጥም ነው እና ደስ የሚል ፍቅርን አታስመስሉበት እንጂ ኑሩበት እንጂ አታስመስሉበት፣ የሚል ነው እና የእኛ የፍቅር መምህር ማለት ነው ንግስቷ። እና ምልላችሁ ፈልጌ ነው ፍቅር አለ ሰውን የሌለው፣ እና ፍፄም ቢሆን ስትቅለሰለስ ምናምን ነገር በጣም የእውነትን ፍቅር የያዘ ነው የሚመስለው እና ፍፄ የእውነት ግን እስካሁን ፍቅረኛ ሳይኖር ቀርቶ ነው? እርግጠኛ ነኝ ይኖረሃል። እንደው ሚስቶችህ ቲክቶክ ላይ ብዙ ናቸው። ፎቶን እያያዙ የሚዞሩ ፎቶን አንጠልጥለው የሚዞሩ በጣም ብዙ ሴቶች አሉ፣ ባሌ የሚሉ ብዙ ሴቶች አሉና እና ሚስቶችህ ብዙ ናቸው። እና ደግሞ የትኛዋን አፈቀርክ ብለው ደግሞ እነሱ እኔ ያሳቀኝ ምኑ የቱ ፓርት ላይ መሰላቸው ውዶች እንዴ ያዘኝ ይላል ያዘኝ ነቀርሳ ነው እንዴ መጋኛ ነው እንዴ ያዘ ሲባባሉ ወይ ነብርጊ ከዛ ደግሞ ፍቅር ያዘኝ ምናምን ነገር ሲል ደግሞ ማንን ያፈቀርከው ነገርን እንዴ ሂዱና እናግሩልኝ ሂዱና ሳመኑልኝ በቃ ሂዱና በግድም ቢሆን በውድም ቢሆን እሺ ማንን ያፈቀርከው ምናምን ሲሉት ልጅቷን አይናገርም። ብቻ ግን በቃ እንዲያመጡለት እና እንዲያናግሩለት እንዲ እንዲያግባቡለት ምናምን እየጠየቀ ነው። እነሱ ከዛ እነሱ ደግሞ ምን አሉ? እኛ ነው እንዲ ያፈቀር ነው ያፈቀር። በጣም ያሳቀኝ ፓርት እዚህ ጋር ነው፣ እግዚአብሔርን ነው ብላቸው። ውዶቼ እና የዛሬው ቪዲዮ በጣም ፈታ የሚያደርግ በቃ ደስ የሚል ቪዲዮ ነው። የጠበቅ ነው ሌላ የሚሆነው ሌላ ብሏል። እግዚአብሔር ይመስገን ስለ ሁሉም ነገር የእውነት ፈጣሪ ይመስገን። ማለት ብዙ የታሰበ ነገር ነበረና ተመስገን። እንኳንም በእንደዚህ ፈታ በሚያደርግ ቪዲዮ መጣችሁልን። አይ ፍፄ፣ በነገራችን ላይ ፍፄ በጣም ጎበዝ ሰው ነህ። ማለት ቻናልህ ላይ አሁን ላይ ሰራ ሰራ እያረክ ነው ብቅ ብቅ እያልክ ነው። ጎበዝ በርታለን፣ ስራለን እናንተ አንዳንዴ ትምህርት አዘል ትምህርት በተለይ በተለይ የትላንትናው ቪዲዮ እጅግ በጣም አንዳንድ ጊዜ ያው እነሱ ያውቃሉ፣ መጥፎ እንደሆነ ጥሩ እንዳልሆኑ ያውቃሉ። ግን ደግሞ ሰውን ለማስተማር ብለው ነው ያንን ነገር ትላንትና ይዘው የመጡትና እጅግ በጣም ከባድ ትልቅ የሆነ ትምህርት ያለው ቪዲዮ ነበር ዛሬ ደግሞ እንደዛ ጀስት ፈታ በቃ እንደዚሁ ቀጥሉ እንደዚሁ ነው የሚያምርባችሁ ሀይሜም ብሩኬም ፍፄም በቃ በእንደዚ አይነት ፕራንክ በጫጭር እንደዚህ ፈታ በሚያደርግ ነገር ስትመጡ ደስ ይላል እኛም ሰላም እናንተም ሰላም ቤተሰብም ሰላም ይሆናል ማለት ነው እና የሀይሚን ቻናል ደግሞ ትላንትና ይቸው እይተው በጣም አሁን ትንሽ ነው እናንተ እኔ እኮ በጣም የሚገርመኝ ነገር፣ እባካችሁ እስኪ ላይክ አድርጉ። ቪዲዮ ስጀምሩ አይከፈልበት ምን ችግር አለው በላይክ ብጀምሩ? መቶ ሀያ ሶስት ሰው ብቻ ነው ያየው እስከ ዛሬ ድረስ ከአሁን ድረስ አይቼዋለሁ። ቅድም ላይ ቀን ላይ ነው ምናምን አይቸው፣ መቶ ሀያ ሶስት ቢዩ ብቻ ነው ያለው እና ፕሊስ ላይክ አድርጓት። ሁለት መቶ መግባት አለባት። አሁን ሁለም እንዲሁ አሁን ለሷ ስምንት ሺ አሁን ለእሷ ሰባት ሺህ ሰው ጣፍቶ ነው እግዚአብሔርን እንደው እስካሁን ድረስ ሁለት መቶ ያልገባቸው። ኧረ በፈጠራችሁ ሰብስክራይብ አድርጓት እስኪ ደስታችሁ ሙሉ ይሁን። ሁለት መቶ ሲከበር እኔ እስኪ የእውነት ስትስቅ ስትደሰት እንያት እስኪ እንደው በፈጠራችሁ ብስማ